ላደስታል ነገር ግን ሰብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ የተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ የአዱንያ ጋራዎች በሙሉ ላይ በሚጫኑበት መውጫን አያጣም። በተለያየ መልኩ አላህ የሰው ልጆችን ይፈተናል።

የደረሰብን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጨራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም፣ ሌሊቱ ምንም ቢረዝም ንጋት እንደሚከተለው ሁሉ ከችግር በኋላም ከሀዘን በኋላም ደስታ ሰላማት። ተዝናኑ። ሂሳቡ ሲመጣ ቢሉ ላይ 1420 ብር ይላል። ከቦርሳ ውስጥ ብር አውጥታ ሰጠች።

ቁርአን በምንቀራበት ጊዜ ያለፉ ህዝቦችን ታሪክ እሷ በምናጠናበት ጊዜ የነቢያት ህይወት በደስታም በሐዘንም የተሞላ ነበር። ነገር ግን በአላህ የተማመነ ሁሌ ሐዘንና ችግር ላይ አይቆይም። ከችግር በኋላ ድሎታል፣ ከሐዘን በኋላ ደስታል። አላህ ተባረከ ተዓላ የነቢያትን ታሪክ ቁርአን ላይ በብዛት የዘረዘረበት አንዱ ምክንያት የነቢያት ተከታይ የሆኑ በአላህ የሚያምኑ ሰዎች በሚደርስባቸው ችግርና አደጋ ሙሲባ እንዲጽናኑና ተስፋ ከመቁረጥ እንዲጠነቀቁ። ቁርአን ላይ በብዛት ከተነሱ ታሪኮች መሃል አንዱ የኢብራሂም ዓለይሂ ሰላም ታሪክ። ወደ ተውሒድ በመጣራታቸው ምክንያት እሳት ላይ ተጥለዋል። ተራሳትም አደለም ከረጅም ቀናት ሀጃ ያለበት ሁሉ ሀጃው እንዲወጣለት ማገዶ በማቅረብ ተስሎ የተዘጋጀ ከባድ እሳት ነው። እዛ ላይ ሲጥሏቸው የሰው ልጅ እዛ ላይ ተጥሎ ይድናል ተብሎ አይጠበቅም። ነገር ግን አላህ ተባረከ ወተዓላ እሳትን ሰላም ሁኚ ብሏት እሳት ውስጥ ከጣሉ በኋላ ከተጣሉ በኋላ አላህ ኢብራሂምን ከእሳት ውስጥ በሰላም እንዲወጡ አድርጓቸው የነቢዩላህ ሙሳ እናት ልጃቸውን በማጣታቸው ምክንያት አዝነዋል፣ ተጨንቀዋል። በጊዜው ፊርዓውን የሚባለው አና ረብኩም ለአላ የሚለው አምባገነን እዚህ ዘመን የሚወለድ ወንደ ልጅ፣ አለ ያንተ ንግስና የሚቀማ ነውና ወንደ ልጅ በተወለደ ቁጥር መግደል አለብህ ብለውት ስለነበር ጠንቋዮች፣ ሙሳ የተወለዱት በዛ ጊዜ ነበርና አላህ ተባረከ ተዓላ የሙሳን እናት ተወለድሽው በኋላ ወንዝ ላይ ወስደሽ ታየው አጠዋለሁ ብለሽ አትስጊ፣ ወደ አንቺ እንመልሰዋለን። መመለስ ብቻ ማ አይደለም፣ ረሱል ነቢይ እናደርገዋለን ብሏት። በጭንቅና በመከራ ጊዜ የተወለደ ልጅ ባስ ብለውም ጫካ ላይ ወንዝ ላይ የተጣለ ልጅ በአላህ ተባረከ ወተዓላ ፈቃድ በችግር ከጭንቅ በኋላ ፈረጅ ደስታ ስላለ ተመልሶ ከእናቱ እንዲገናኝ አላህ አድርገዋል። አትፍሪ፣ አትጨነቂ ወደ አንቺ እንመልሰዋለን ረሱልም እናደርገዋለን ባላት መሰረት ልጇን መልሳ ታቅፋለች። እሷው እንድታጠባው ተደርጓል። መጨረሻ ላይም ይገድሎ ይፈልገው የነበረው ፍርዓውን ቤት ውስጥ አድጓል። ነቢይም ሆኖ በርካታ ተከታይ ያለው ነቢይ መሆን ችሏል። ሀከላ ሁሌም ከችግር በኋላ ደስታል። ነገር ግን ሰብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ ይተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ የአዱኒያ ጋራዎች በሙሉ ላዩ ላይ ቢጫኑበት መውጫን አያጣም። አሀከዛ ነቢዩላህ ዩኑስ ህዝቦቻቸውን ሲያስተምሩ ቆይተው መልስ ባጡ ጊዜ፣ ህዝቦቻቸው ባስቸገሯቸው ጊዜ ተስፋ ቆርጠው ወደ ሌላ ሀገር ለመሄድ ባህር ላይ የተጓዙ ሳለ መርከቡ ሞልቶ ሰው መቀነስ ስለነበረበት እጣ ተጥሎ በተደጋጋሚ የጣሳቸው ላይ ወጥተው ባህር ላይ ተጥላ አሳነባሪ ውጧቻ የባህር ጨለማ፣ የሌሊት ጨለማ፣ የአሳነባሪ ሆድ ውስጥ ጨለማዎች ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ባለው ጊዜ አላህ ተባረክ ወተዓላ ከዚህ ሁሉ ድርብርብ ጨለማና ጭንቅ ውስጥ አውጥተዋቻ። በዚህም አላበቃ ተስፋ አስቆርጠዋቸው ትተዋቸው ሄደው የነበሩ ህዝቦችም ሲመለሱ ከመቶ ሺህ በላይ የነበሩ ተከታዮች አምነው እሳቸውን ተከትለዋል። ባህር ውስጥ ሰምተው አሳነባሪ ውጦት የነበረን ሰው እንኳ አላህ ተባረክ ተዓላ ከጭንቅ ገላግሎ ያሰቦን አሳክቶለት ህዝቦቹ እንዲከተሉ አድርጓል። ልጁን አቶ አይኑንም ጀምር አቶ ከረዥም ጊዜ በኋላ አላህ ተባረክ ተዓላ አይኑንም የመለሰለት ልጁንም የመለሰለት ታሪክም ቁርአን ላይ ተዳስሷል። የዩሱፍ አባት ናቸው ያዕቁብ አለህ ሰላም። ከልጆቻቸው ሁሉ ይበልጥ የሚወዱት ዩስፍ ተኩላ ሳይበለው ተኩላ በልተውታል ብለው ወንድሞቹ ጉድጓድ ውስጥ ለውት። ነገር ግን የአላህ ነብይ እንዲሆኑ መሪ ገዢ እንዲሆኑ አላህ ይፈልግ ስለነበረ በማይታሰብ መልኩ ከጥልቅ ጉድጓድ ውስጥ እንዲወጡ አላህ አድርጓል። ከዛ በኋላም ነቢይ ሆነው ልጃቸውን በማጣት ምክንያት ሲያለቅሱ አይናቸው የጠፋው አባት ያዕቁብም ከልጃቸው ጋር በሰላም ተገናኝተው አይናቸውም ተመልሷል። አከዳ በተለያየ መልኩ አላህ የሰው ልጆችን ይፈትናል ትንሽ ፈትኖ ከጊዜ በኋላ ብዙ ማስደሰትን ስለሚፈልግ ትንሽ አሳቶ ወስዶ መልሶ ብዙ መስጠት ስለሚፈልግን፣ ይሄን ለማግኘት ከእኛ የሚጠበቀው በአላህ መመካት፣ እምነት ላይ መጽናት፣ ተወኩልን ማጠንከር አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእምንን ለእሱ ኸይር ነው እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝ ነው በላይ አዛኝ ነው። ጠቅለው ነቢያቸው ሰለላሁ ዐለይሂ ወሰለም እናት የኔን የሚጎዳ ነገር አታድርግም ብለን ለእናት ድርጌቶች እንደምንስደው ብለን ከዛ በላይ አላህ ውሳኔዎችና ቀጣዎች እጅግር ልንሰጥ ሁሉም ለኸይር ነው ልንል ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ እኛው በሠራ ነው ነው ብለን ወደ ራሳችን ልንመለስ ይገባን። የአላህን ጌትነት ወድጄ ተቀብያለሁ፣ ለውሳኔውም እጅግሬን ሰጥቻለሁ፣ እስልምናንም እንደ ሃይማኖት እንደ ዲን መርጫለሁ። ከአላህ ውጭ ወዴትም አንሄድም ብለን ውስጣችን በደስታ ሊሞላ ይገባናል። ይሄኔ ቀጣዩ ኸይርና ያማረ ይሆናል። እንደዚሁ ቁርአን ላይ ከተነገሩን ከጭንቅና ከመከራ በኋላ ደል ደስታ እንዳለ ከሚያሳዩ ታሪኮች መሃል አንዱ የነቢዩላህ አዩብ ታሪክ ነው። ለረዥም ጊዜ በሕመም ተሰቃይተው ሀብታቸውን፣ ልጆቻቸውን አታ ሰቃይ ሲበረተባቸው ያፈሩትን ሀብተ ንብረት የወለዷቸው ልጆቻቸውን ሲያጡ መከራው በበረታ ጊዜ እጃቸውን አንስተው ረቢ እኒ መሰኒ ዱር ወአንተ አርሐሙ ራሒሚን በላ ችግር ደርሶብኛል፣ ጌታዬ ሆይ፣ አንተ ደግሞ የአዛኞች ሁሉ አዛኝ ነህ ብላ ያሉበትን ችግር በመግለጽ የአላህን አዛኝነት ማወቃቸውን በመግለጽ ከሰማይ ወዲያውኑ መልስ መጥታ ፈስተጀብና ለሁ ፈከሸፍና ማ ቢሂ ሚን ዱር ብላ እሺ ያልነው ነው መልስ ሰጠነው፣ የነበረበትንም መከራና ስቃይ ዞር አደረግንለት ብላ ቤተሰቦቹንም ንብረቱንም እጥፍ አድርገን ሰጠነው ብላ ያጡትን ቤተሰብ ያጡትን ንብረት እጥፍ አድርጎ አላህ መልሶላቸው ዓፊያቸውን መልሶላቸው። ይህ የሆነው ግን በሶብር ኒዕመ ልዐብዱ ኢነሁ አዋብ ብሎ አላህ መስክሮላቸው። አዩብ ተፈተን መከራ ስቃይ በዘበት የመከራው የስቃዩ አይነትም የተለያየና ብዙ ነበረ። ሆኖም ሳለ ግን ምንኛ የአማረ ባሪያ ነው አላ በሙሲባም ጊዜ ምንኛ የአማረ ባሪያ ነው ብሎ ነው አላህ ያደነቃቸው። ትንሽ ሙሲባ ሲደርስብን አላህን እንረሳ። የደረሰብንን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጭራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም ሌሊቱ ምንም ቢረዝም ንጋት እንደሚከተለው ሁሉ ከችግር በኋላም ከሐዘን በኋላም ደስታ። ሰላማ ልጃቶ የተቸገሩ ነቢያትም አሉ። ታሪካቸው ላይ የአላህን ተባረከ ወተዓላ ራሕመት ይጠብቁ እንደነበረ ተስፋ እንዳልቆረጡ አላህን ይማዘኑ እንደነበረ የሚያሳዩ ታሪኮች ከነዚህም አንዱ ዘከርያ ናቸው። ኢብራሂምም እዚህ ውስጥ የሚጠቀሰው ናቸው። ከሳራ ከባለቤታቸው ከዘጠና ዓመት በኋላ ከመቶ ዓመት በኋላ ተበላ አላህ ሊሰጥቷቸው ረቢ ላ ተደርኒ ፈርዳ ወአንተ ኸይሩ ልዋሪሲን፣ በላ ጌታ ይሆይ ብቸኛ አታድርገኝ፣ ነቢይነትን ከእኔ ተቀብለው ህዝብን የሚመሩ ልጆችን ስጠኝ ብለው ዱዓ አድርጋ፣ ወዲያውኑ አላህ ተባረክ ታላ እሺ ብሏቸው፣ ወሀብና ለሁ ያሕያ ልጅ ይሰጥሃል ሲባሉ እንዴት ነው ልጅ የሚሰጠኝ መውለድ ማልችልበት እድሜ ላይ ደርሼ ሳለ ሁሉ ብለዋል። ነገር ግን ለአላህ የሚከብደው ነገር የለም ተብለ፣ እነሆ ለዘከሪያ ለኢብራሂም ለሳራ እድሜያቸው ከገፋ በኋላ ከእንግዲህ ልጅ አይወልድም የሚባልበት እድሜ ላይ ለደረሰ ሰው ልጅ የሰጡ አላህ ተባረክ ተዓላ። መከራዎች ሙሲባዎች፣ በግለ ህይወትም ላይ ይሁን በህዝብና በሀገር ደረጃም ይሁን ያሉ ሙሲባዎችን ችግሮችን አላሁ ተባረክ ተዓላ ማስወገድ ይችላል። ለአላህ የሚሳነው ነገር የለም። ከፊትም ከኋላም ከግራም ከቀኝም በአደጋ እንኳ ብንከበብ አንድ ብቸኛ በር አለ፣ የአላህ በር። እዛ በር በኩል እንዲሾል ከአላህ ያደርገኛል ልንል ይገባ ነው። ሙሳ ዐለይህ ሰላም ፊርዓውን አዳሴ ያደርጋቸው ቆይቶ መጨረሻ ላይም ያሉ ሰራዊቶቹን አሰባስበው በአንድ ቀን እንጨርሳቸው ብለው እቅድ ባወጣ ጊዜ አላህ ለሙሳ ነግሯቸው አማኞችን ይዘው ከግብፅ ለመውጣት ሙከራ አድርገዋል። ነገር ግን ኋላቸው

ባህሩ መታ ሲደረግ አስራ ሁለት መንገዶች ተፈጥረው ከሙሳ ጋር የነበሩ አስራ ሁለት ነገዶች በየመሪያቸው የተመሩ ባህሩን አቋርጠው መሻገር ችለዋል። ከየትኛውም አማኝ በጭንቅ በመከራ ጊዜ በአላህ ከተብጋጋ አላህ አለኝ ካለ መውጫ ያገኛል። የነቢያት ህይወት እንደዚህ ደስታና ሀዘን፣ ድሎትና ችግር የተሞላበት ለነቢያት ህይወት ካልጠራች ሰላም ካልሆነች ለኛ በወንጀል ለተሞላን የሰው ልጆች ህይወት ሰላም ልትሆን አትችልም። በተለያየ መልኩ ህይወትን የሚያደፈርሱ የሚረብሹ፣ ሰላም የሚያሳጡ ነገሮች ሊገጥሙን ይችላሉ። ይህኔ ማድረግ ያለብን መሰበር፣ መታገስ። የነቢያት ሁሉ ቁንጮና አለቃ ነቢ ሙሐመድ ናቸው። የእሳቸውም ህይወት ከእነዚህ ነቢያት ለየት ያለ አልነበረም፣ ተመሳሳይ ነው። ሲወለዱ የቲም ሆነው ተወልደዋል። ከጊዜ በኋላ እናታቸውን አተዋል። ብዙም ሳይቆዩ አጎታቸውን አተዋል። ብዙም ሳይቆዩ አያታቸውን አተዋል። ከዛ በኋላ የመካ ህዝቦች ጨካኞች ሆነው አይንህን እንዳላይ ብለዋቸው በተኙበት ቤታቸው ላይ የሚገድላቸውን ሰው ልከዋል። ሌላ ሀገር ተሰደው ሲሄዱ እዛ ሀገር ካሉ ሰዎች ጋር ተመሳጥረው ወደዚህ ላኩ ብለዋል። መሐመድን በህይወት እያለው ሞቶ አንገቱን ቆርጦ ያመጣልን ሰው መቶ ግመል እንሰጣለን ብላል። ዱኒያ ላይ አንድ ቀን እንኳ ሰላም እንዳያገኙ ለማድረግ ከግራም ከቀኝ ከውስጥም ከውጭም ጥረት አድርጋ ወላኪን ከጊዜ በኋላ አላህ ፈረጁን ሰጥቷቸው በብዙ ሺህ ሰራዊቶች ታጅበው አባረው ያወጧቸው የመካ ምሽርኮች እያዩ ወደ መካ ገብተዋል ድል አድርገው ነሱ። ፈትሕ ተብሏል። ከሞቱ በኋላ ግን ይበልጥ የእሳቸው ዓላማ የለፉለት የደከሙለት ዓለምን አጥለቅልቋል። የሚበሉት አልነበራቸውም። ለወራት ቴምርና ውሃን ብቻ የሚበሉበት ሁኔታ ነው። ተርበው ሆዳቸው ላይ ድንጋይ የሚያስሩበት ሁኔታ ነው። ማን ነው ከለላም የሆነኝ የጌታዬን ቃል እንዳደርስ ብለው ለሕይወታቸውን ላሰግተው ይጠብቀኝ ሰው ከለላም የሆንልኝ ሰው እያሉ ሰው የሚለምኑበት ሁኔታ አሳልፈዋል። ማንም በማይፈራበት በማይሰጋበት ጊዜ እንድሰጋ እንድፈራ ተደርጌያለሁ ብለው አለ ሰላት ወሰለም። ከጊዜ በኋላ ግን አላህ ተባረከ ወተዓላ ዲናቸውን የበላይ በማድረግ እሳቸውን የበላይ አድርጓቸዋል። በየአዛኑ አሽሀዱ አነ ሙሐመድ ረሱሉ ላህ ይባላል። በየሁጡባው ስማቸው ይጠራል። በየኒካሑ ስማቸው ይጠራል። ሰው ሲወለድ አዛን ሲባል ስማቸው ይጠራል። ሞቶ ሲከበር ስማቸው ይጠራል። አላህ ተባረከ ወተዓላ ያደረጋቸው ነገሮች ሁሉ ለኸይር እንደሆነ ልናውቅ